ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን ቆይታችኋል? ከብስራት ዩቲዩብ ገጽ የተለያዩ መረጃዎቻችን እነሆ መረጃዎቹን በማድረስ ቤዛቤት አራጊ አብሬያችኋለሁ። የምናስቀድመው የሀገር ውስጥ መረጃዎቻችንን ይሆናል። አንዲት እናት በአንድ ጊዜ የአምስት ህጻናት ወላጅ እናት ሆናለች። ነቀምቴ ከተማ ነዋሪ የሆነችው ወይዘሮ አስቴር ተረፋ በወለጋ ዩኒቨርሲቲ ጠቅላላ ስፔሻላይዝድ ሆስፒታል በሰላም ልጆቿን ተገላግላለች። ወይዘሮ አስቴር በአንድ ምጥ አምስት ጤናማ ህጻናትን፣ ሶስት ወንድ እንዲሁም ሁለት ሴት ልጆችን ተገላግላለች። ይህ እጅግ አስደሳች ክስተት የሆስፒታሉን ሰራተኞችናም ቤተሰብ በደስታም አጥለቅልቋል። ወይዘሮ አስቴር እንዳሉትም ከአምስት ዓመት በፊት ሌላ ልጅ የመውለድ ተስፋ ቆርጠው ነበር። በተያዘው ሳምንት ግን ቤተሰባቸው በዚህ ውብናም ድንቅ ተአምር ተባርኳል። ባለቤታቸው አቶ ተመስገን አለሙ በበኩላቸውም ከፍተኛ ደስታቸውን ሲገልጹ አምስት ጨቅላ ህጻናትን በአንድ ጊዜ ማሳደግ ትልቅ ፈተና እንደሚሆንባቸውም ያላቸውን ስጋት ገልጸዋል። በሰሜን ሸዋ ዞን በነበረው የጸጥታ ችግር ምክንያት እናቶች ከማንኛውም የማህበረሰብ ክፍል በተለየ ለስነ ልቡና ጫና ተጋልጠው እንደነበር ተገለጸ። በሰሜን ሸዋ ዞን ከ2016 ዓመት አንስቶ በነበረው የጸጥታ ችግር ሁሉም የህብረተሰብ ክፍል ተጠቂ ቢሆንም በይበልጥ እናቶች ለስነ ልቦናዊ ጉዳት ተጋላጭ ሆኖ እንደነበረ የሰሜን ሸዋ ዞን ሴቶችና ህጻናት ማህበራዊ ጉዳይ መምሪያ ኃላፊ ወይዘሮ የሮምነሽ ጋሻውጠና ለብስራት ራዲዮ ተናግረዋል። እናቶች በነበረው ነባሯ የጸጥታ ችግር የልጆቻቸውና የቤተሰቦቻቸውን ነገር በጣም ያስጨነቃቸው እንደነበረ የገለጹት ኃላፊዋ ከስነ ልቦናዊ ጉዳት ባሻገር ኢኮኖሚያዊና ማህበራዊ ጫና ተጋላጭም ነበሩም ሲሉም አክለዋል። ችም በዘለለ ህጻናት፣ ሴቶች፣ አረጋውያንና አካል ጉዳተኞች ከቦታ ቦታ እንደልብ መንቀሳቀስ ስለሚቸገሩ የችግሩ ሰለባ እንደነበሩም ተገልጿል። በአሁኑ ወቅትም ሙሉ ለሙሉ ባይባልም በአብዛኛዎቹ አካባቢዎችም ሰላም መስፈኑ ተነግሯል። በየአካባቢው ሰላምን ለማስፈን በመንግስትና በተለያዩ አደረጃጀቶች በርካታ ስራ መሰራቱን ወይዘሮ የሮምነሽም ነሽም ተናግረዋል። የእናቶችና ሴቶች አደረጃጀት፣ የሴት ማህበራት፣ የሴቶች ልማት ህብረት፣ የአካል ጉዳተኞች እንዲሁም የአረጋውያን አደረጃጀትን በመጠቀም በሰላም ዙሪያ እየመከሩ አንጻራዊ ሰላምን በየቦታው ማስፈን የተቻለበትናም የነበረውን የስነ ልቦናና ማህበራዊ ጫና መቀነስ የተቻለበት ሁኔታ መፈጠሩንም ተገልጿል፣ ስትል መባወርቅነህ ዘግባለች። ወደ ባህርማዶ መረጃችን ስንሻገር የኬንያ ፕሬዝዳንት ዊሊያም ሩቶ በጋዛ የተኩስ አቁም እንዲደረስናም ዓለም አቀፍ ህግ እንዲከበር ጥያቄ አቀረቡ። የኬንያው ፕሬዝዳንት ዊሊያም ሩቶ ቋሚ የተኩስ አቁም እንዲደረስና በጋዛ ውስጥ ያለውን ዓለም አቀፋዊ የሰብአዊ ስጋት ጥብቅ ተገዥነት ጠይቀው ታማኝ የፖለቲካ ሂደት እንዲኖር አሳስቧል። ሩቶ በኒውዮርክ የተካሄደ ባለው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ በዚህ አይነት ሂደት ብቻ እስራኤል እና ፍልስጤም በሰላም ደህንነትና መረጋጋት አብረው የሚኖሩበት የሁለት ሀገር መፍትሄ ሀሳብ እውን መሆን የሚችለው ሲሉም ተደምጧል። እንደ ኢሮፓን አቆጣጠር ከጥቅምት 7 ቀን 2023 ጀምሮ እስራኤል በጋዛ የዘር ማጥፋት ወንጀል እየፈጸመች ሲሆን ከ65400 በላይ ፍልስጤማውያንን የገደለ ሲሆን አብዛኛዎቹም ሴቶችና ህጻናት ተጎጂም ሆኗል። ወታደራዊ ዘመቻውም አካባቢውን አውድሞ ረሃብን አስከስቷል ሩቶ እንደተናገሩትም የመንግስታቱ ድርጅት በታማኝነትናም በአቅም ጉዳይ ከፍተኛ ቀውስ ገጥሞታል። የገንዘብ ድጋፍ ስራውን እያሽመደመደው፣ በቢሮክራሲ ምላሹን እያዘገመና የጸጥታው ምክር ቤትም ተቀዛቅሶ ይገኛል ብለዋል። አፍሪካ ከኢዙልዊኒ ስምምነት በኋላ ለሁለት አስርት ዓመታት በአንድ ድምጽ ትጠይቅም ቆይታለች። በዓለም አቀፉ የአስተዳደር ከፍተኛ አካል ውስጥም ፍትሐዊነትና ውክልና በመጠየቅ ላይም ትገኛለች። እንደ አውሮፓውያን አቆጣጠር በ2005 በሲዋዚላንድ ኢዙልዊኒ የተሰበሰቡ የአፍሪካ መሪዎችም በተባበሩት መንግስታት የጸጥታው ምክር ቤት ውስጥ ከአፍሪካ ሁለት ቋሚናም አምስት ቋሚ ያልሆኑ መቀመጫዎች በጠየቃቸውም ይታወሳል። ዴንማርክ በበርካታ አየር ማረፊያዎች ላይ በሰው አልባ አውሮፕላኖች የሃይብሪድ ጥቃት መፈጸሙን አስታወቀች። በርካታ የሀገሪቱ አውሮፕላን ማረፊያዎች ያልተፈቀደ የድሮን እንቅስቃሴ ከታየ በኋላ የዴንማርክ ኦልበርግ አውሮፕላን ማረፊያም ተዘግቷል። የዴንማርክ ፖሊስ ሐሙስ እለት እንዳረጋገጠው ሌሎችም ሶስት ትናንሽ አየር ማረፊያዎች ሰው አልባ አውሮፕላኖችን መመልከታቸውን ሪፖርት አድርገዋል ሩሲያ የኔቶ መከላከያን ለመፈተሽ የምታደርገውን ጥረት የሚያሳይ ነው። በማለትም የዴንማርክ ባለስልጣናት ድርጊቱን ሃይብሪድ ጥቃት ሲሉም ሰይመውታል። ለንግድና ለወታደራዊ በረራዎችም የሚውለውን የአልቦርግ መዘጋት ሀገሪቱ ዋና የሆነውን ኮፐንሃገን አውሮፕላን ማረፊያ ለጊዜው እንዲዘጋም ከተገደደ ከቀናት በኋላ ነው። በኢስቶኒያ፣ ፖላንድና ሮማኒያ የአየር ክልል ውስጥ ሰው አልባ አውሮፕላኖች መታየታቸውን ተከትሎ ክስተቶች ሩሲያ የኔቶ መከላከያን እየሞከረች ነው የሚል ውንጀላ አስከትሏል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ማክሰኞ ዕለት የኔቶ ሀገራት የሩሲያ አውሮፕላኖችን በአየር ክልላቸው ሲበር እንዲመቱ የአውሮፓ ኮሚሽኑ ፕሬዚዳንት ረቡ እንደተናገሩትም ወደ ኔቶ የአየር ክልል ውስጥ የገባውን የተዋጊ ጀት የመምታት አማራጭ በጠረጴዛ ላይ ነው ብለዋል። የዴንማርክ ፖሊስም ከሰባልባ አውሮፕላኖቹ ጀርባ ያሉትን ተዋናዮች እየመረመረ መሆኑን ገልጿል። ባለስልጣናቱ ክስተቱ በባለሙያ እየተመራ ሃይብሪድ ጥቃት ያመላክታለን ብለዋል የተከበራችሁ ተመልካቾቻችን፣ ለዛሬ ያዝናቸው የብስራት የዩቲዩብ ቻናል መረጃዎቻችን እነኚህን ይመስሉ ነበር። መረጃዎቹን በማቅረብ በዛው ይታራ ገብራችሁ ቆይታ አድርጋለሁ። እንግዲያው የተለያዩ ፈጣንና ትኩስ መረጃዎችን ለማግኘት የብስራት የዩቲዩብ ቻናልን ላይክ፣ ሼር እንዲሁም ሰብስክራይብ ማድረግ እንዳይረሳ መልካም ነው።